ኢትዮጵያ ውስጥ በውጭ ምንዛሬ መገበያየት ይቻላል ወይ? የሚል ጥያቄ እንግዲህ ብዙዎቻችን እንጠይቃለን። ለዚህ ጥያቄ ይሄ ቪዲዮ ምላሽ የሚሰጣችሁ ይሆናል። የብሔራዊ ባንክ መመሪያ በዚህ ዙሪያ ምን ይላል የሚለውን ትንተና አድርገን እናቀርባለን። እንግዲህ ትኩስና ወቅታዊ የሆኑ መረጃዎችን ለማግኘት ይህንን የጨው ሚዲያ ሰብስክራይብ በማድረግ እንድትከታተሉ ይሁን። በቀጥታ ወደ መመሪያው ስናልፍ እንግዲህ መመሪያውን በንባብ ለእናንተ እናቀርባለን። እንደዚህ ይላል። የኢትዮጵያ ብሔራዊ ባንክ ባለፈው ዓመት 2016 ሐምሌ ወር ላይ የውጭ ምንዛሬ ግብይት በነፃ ገበያ እንዲመራ ከወሰነ በኋላ አብሮ ይፋ በተደረገው መመሪያ በውጭ ምንዛሬ ግብይት ላይ አንዳንድ ማሻሻያዎችን ማድረጉን አስታውቋል። በመመሪያው ላይ የተዘረዘሩትን ተግባራት መሰረት በማድረግ ከህብረተሰቡ በኩል ኢትዮጵያ ውስጥ በውጭ ምንዛሬ መገበያየት ይቻላል የሚል ጥያቄ ይነሳል። ይህን በሚመለከት የባንክ ባለሙያዎች ማብራሪያ ሰጥተዋል። በዚህ ጉዳይ ማብራሪያቸውን የሰጡት የብሔራዊ ባንክ ባለሙያዎች እንዳሉት ከሆነ ኢትዮጵያ ውስጥ ከተፈቀደላቸው ሰዎች ውጪ በውጭ ምንዛሬ መገበያየት አይፈቀድም። ማንኛውም ኢትዮጵያዊ በውጭ ምንዛሬ ወይም ዶላር መገበያየት አይችልም። ግብይትን በዶላር የሚፈጽሙ ሰዎች የተፈቀደላቸው ብቻ ናቸው። እነዚህም ዶላር ይዘው ከውጭ የሚመጡ ቱሪስቶች፣ ዲያስፖራዎችና የዲፕሎማቲክ ማህበረሰብ አባላት ሊሆኑ ይችላሉ። እነዚህ ሰዎች ከውጭ ሲመጡ እስከ አስር ሺህ ዶላር ይዘው እንዲገቡ ስለሚፈቀድላቸው በጉምሩክ አስመዝግበው ባስገቡት ዶላር መገበያየት ይችላሉ። አገልግሎት ሰጪዎች በዶላር ማስከፈል ይችላሉ ወይ ተብለው ለተጠየቁት ጥያቄ ደግሞ ሲመልሱ እነዚህ ሰዎች በዶላር መገበያየት የሚችሉት አገልግሎታቸውን በውጭ ምንዛሬ እንዲሸጡ ከተፈቀደላቸው ተቋማት ጋር ብቻ ነው ብለዋል። ለምሳሌ ነጋዴዎችና አገልግሎት ሰጪዎች ማለትም ሆቴሎችና አስጎብኚዎች ሊሆኑ ይችላሉ። ለሰጡት አገልግሎት በዶላር ክፍያ መቀበል እንዲችሉ ከኢትዮጵያ ብሔራዊ ባንክ ፈቃድ ያላቸው ናቸው። ኢትዮጵያ የሆኑ በዶላር ግብይት መፈጸም አይችልም ከተፈቀደላቸው ተቋማትም ቢሆን ማለት ነው። እንግዲህ እኔ ኢትዮጵያ የሆኜ በዶላር እንዲያስከፍል ወደ ተፈቀደለት ሆቴል ሄጄ በዶላር መጠቀም አልችልም። ዲያስፖራ ከሆንክ ግን የሆነ ሆቴል ሄደህ ለተሰጠህ አገልግሎት በዶላር መክፈል ትችላለህ። ሆቴል ደግሞ ለሰጠው አገልግሎት በዶላር የማስከፈል ፍቃድ ያለው መሆን ይጠበቅበታል። ከፋውም ማስከፋውም ተጠቃሚና አገልግሎት ሰጪ ማለት ነው፣ በዶላር ለመገበያየት የተፈቀደላቸው ወይም እውቅና የተሰጣቸው መሆን ይጠበቅባቸዋል። ከአንድ የባንክ ሂሳብ ወደ ሌላ የባንክ ሂሳብ ዶላር ማስተላለፍ ይቻላል? ተብለው ለተጠየቁት ጥያቄ ደግሞ ምላሽ ሲሰጡ የውጭ ምንዛሬ ማስተላለፍን ወይም ትራንስፈርን በተመለከተ ከአንድ የዶላር ሂሳብ ኢትዮጵያ ውስጥ ላለ ሌላ የዶላር ሂሳብ የውጭ ምንዛሬ ማስተላለፍ አይቻልም። ለምን ዓላማ ነው የሚተላለፈው የሚለው ይታያል። ኢትዮጵያ ውስጥ እቃ ገዝተህ በዶላር ልትከፍል ብትችል፣ አንተም በዶላር የመክፈል መብት የለህም፣ ሻጩም በዶላር ክፍያ የመቀበል ፈቃድ የለውም። ስለዚህ አይቻልም ማለት ነው። ነገር ግን የዶላር አካውንት ኖሮህ ከውጭ ሀገር እቃ ገዛ ለእሱ በዶላር የመክፈል መብት አለህ። በቀጥታ ለእቃ ሻጩ ነው ዶላሩ የሚተላለፈው። የውጭ ሀገር እቃ ወደ ገዛህበት መደብር ትራንስፈር ይደረጋል ወይም ደግሞ ይተላለፋል። እንግዲህ ይህንን የምታደርገው መረጃ ቅርበህ ነው ማለት ነው። ባንኩ ያንን መረጃ አይቶ አሳማኝ ሆኖ ካገኘው ይህንን እንድታደርግ ያግዝሃል። ከራስህ ዶላር መጽሐፉን ለሸጠልህ ነጋዴ በቀጥታ ማስተላለፍ ይቻላል። ዋናው ነገር ግን ምንድነው የምታስተላልፈው የሚለውና አላማው ምንድን ነው የሚለው ይታያል። ኢትዮጵያ ውስጥ በውጭ ምንዛሬ ግብይት መቼ ሊጀመር ይችላል ተብሎ ለተጠየቀው ጥያቄ ደግሞ ምላሻቸውን ሲያስቀምጡ፣ በውጭ ምንዛሬ ግብይት መቼም አይጀመርም። በየትም ሀገር በውጭ ምንዛሬ ግብይት አይደረግም። እንደዛ ከሆነ የሚነግርህ ትርጉም የሀገርህን ብር አታምነው ማለት ነው። ኢኮኖሚዋ ችግር ላይ የወደቀባት ዚምባብዌ እንኳ ያንን አላደረገችም። የውጭ ምንዛሬ ፍሰትን ለመጨመር ኤክስፖርትን ለማበረታታት የምታደርጋቸው ማስተካከያዎች ሊኖሩ ይችላሉ። ከዛ ውጭ ዜጎችህን በዶላር ተገበያዩ ልትላቸው አትችልም ሲሉ ምላሻቸውን ሰጥተዋል። እንግዲህ ይህ በኢትዮጵያ ብሔራዊ ባንክ የወጣ መመሪያ ነው። አድማጮች በሚቀጥለው ደግሞ ከጥቂት ሰዓታት በኋላ በሌላ መረጃ መልሼ እስከማገኛችሁ በያለንበት የዓለም ክፍል ቸርንቆይ።